ዳሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከእሷ ጋር ደስተኝ ለመኖር ዝግጁ ነኝ ፍቃደኛም ነኝ። ግን እችን ቀን በጣም ስጠብቃት ስጸለይ መጀመሪያ እግዚአብሔር እንዲያደረገውን ሰው አይለየውም ነው። በኩላሊት የተጣሉት ሁለቱ ጥንዶች ልጅ ወለዱ። ይህ እብደት ወይስ ፍቅር አሊያም ማጭበርበር? የሃይማኖት አባት ነው ያሉትን ሰው ይዘው ብቅ በማለት ድጋሚ ትዳር መስርተናል የኢትዮጵያ ህዝብም ይወቅልን ብለዋል። ሀብታሙና ሩሀማ ቀርለም አካሌን ከዚህ በኋላ ህይወቴንም ልሰጣት አልስብስል ልሰጣት ከእሷ ጋር ደስተኛ ነኝ ለመኖር ዝግጁኝ ያለኝ ፍቃደኛም ነኝ። ግን እችን ቀን በጣም ስጠብቃት ስጸለይ። አይደለም የቀረውን አንድ አካሌን ይቅርና ከዚህ በኋላ ህይወቴን ልሰጣት ተዘጋጅቻለው። ለእሷ ምንም የምሰስተው ነገር የለም። ይህንን ያለው ኩላሊቱን ለፍቅረኛው ሰጥቶ ተከርቶ የነበረው ሀብታሙ ነው። ኢትዮጵያ ውስጥ የማይሰማ ነገር የለምና፣ እነዚህ አካላቸውን የተካፈሉ በኋላም የተከዳዱ ብዙ ምስጢሮች የወጡባቸው ሁለት ሰዎች በድጋሚ ትዳር መስርተዋል፣ ልጅም መውለዳቸው እየተሰማ ነው የሚገኘው። ንፈ ሚካኤል ቃል ገብተዋል። ለዛሬ ቀን ይዘናል። ከዛ በፊት ከጥናችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ መጀመሪያ እግዚአብሔር አንድ ያደረገውን ሰው አይለየውም፣ ነው የሃይማኖት አባት ናቸው ተብለው የቀረቡት አባት እንዲህ አሉ። እግዚአብሔር አንድ ያደረገውን ሰው አይለየውም ሲሉ ተደመጡ። አባታችን፣ እነዚህን ሰዎች ማን ሰው ነው የለያያቸው? መሴስ ነው እግዚአብሔር አንድ ያደረጋቸው ሕዝቡን ያጨረበሩ ሁለት ማፊያዎችን ከፈጣሪ የተደገፉ በማድረግ ወደ ሚዲያ መውጣትስ ለምን አስፈለገ? ሀብታሙ ተንበርክካ ይቅርታ ስትጠይቀው እምቢ ብሎ ነበር። ብዙ ሽማግሌዎች ተልከዋል። ከዚያ ሁሉ በላይ ደግሞ በኩላሊቱ ጉዳይ ጭምር ያልጠሩ የተደበቁ እውነቶች እንዳሉ እናውቃለን። ኩላሊቱን ሀብታሙ እንዳልሰጣት ኩላሊቱ ተገዝቶ እንደሆነና ኩላሊቱን እየለገሰች በነበረችበት ሰዓት ሀብታሙ ብላ ለሚያሳከሟቸው ሰዎች የላከችው ፎቶ እሷ እየተለገሰች ማለት ነው። ይህ ሰው ነው ኩላሊቴን የሚሰጠኝ በእሱ ኩላሊት ነው የምኖረው ብላ ያሳየችው ፎቶ የላከችው ፎቶ በሀብታሙ ጋር ልዩነት መኖሩን የሀብታሙ አለመሆኑን ብር ሰብስበውም ያሳከሟት ሰዎች መግለጻቸውን አልሰሙም ወይ? የታከመችበትን ደረሰኝስ ላሳከሟት ሰዎች አላሳይም ማለቷንስ አላወቁም ወይ? ከሄድኩበት ሀገር ከሄዱበት ሀገር ሀብታሙ ቶሎ እንደተመለሰ እሷ ሳትመለስ ኩላሊቱን አልሰጠም የሚል ጥርጣሬ እንዳለ ሁለቱ ሰዎች በመጀመሪያም በቢዝነስ ሥራ እሱ የታክሲ ሾፌር ሆኖ ለእሷ ገንዘብ እየሰበሰበላት እንደ ተዋወቁ እሷም ታምም ያለው እያለች በመኪና እየዞረች ገንዘብ እንደምትሰበስብና ይህንን አቁሚ በሚል እንደተጣሉ። ራሱ ሀብታሙ መናገሩንስ እንዴት አልሰሙም? ከዚህ በተጨማሪም ከሴት ጋር ሲሳሳም ፍቅር ሲሰራ እየቀረጸ በማኅበራዊ ሚዲያ የሚለቀው ሀብታሙ አንድ ጊዜ ሀና ከምትባል ሴት ጋር የፍቅር ግንኙነት ጀምር ያለው እያለ አንድ ጊዜ ደግሞ መኪና ውስጥ ሴት አቅፎ እየተሳሳመ የሰነበተ ፣ እሷም በተመሳሳይ በማኅበራዊ ሚዲያዎች እየወጣች ድራማ ስትሰራ የከረመች ሴትን ፈጣሪ አንድ ያደረገውን ሰው አይለየውም ብለው በታሪካቸው አዝኖ የረዳቸውን እውነት መስሎት እያለቀሰ ያለውን አካፍሎ የሰጠውን ይህንን ምስኪን ህዝብ አይለያያቸውም ማለት ወትስ ተገቢ ነው ወይ? ካስታረቁስ በሚዲያ ለመውጣት ለምን ፈለጉ? የሃይማኖት አባት ሳይታይ ኃላፊነቱን ይወጣል። አሁን እርሶም አብረው የወጡት እውነት ነው ታርቀዋል ብለው ህዝቡ እንዲያምን ለማድረግ እንደሆነ መቼ ጠፋን። እኛ ግን አሁንም አናምናቸውም ያሉ በርካቶች ናቸው። ማስታወቂያ ሲቀዘቅዝ ሰው ሲረሳቸው፣ አትርሱን አካውንታችን ጎደለ ያሉት ሩሀማና ሀብታሙ አሁን ተጋብተናል በማለት ህዝቡን ሊመዘብሩት በድጋሚ ብቅ ብለዋል። ከዚህ በኋላ የሚሸወድላቸው ባይገኝም አንዳንድ ማኅበራዊ ሚዲያዎች ዳግም ህዝቡ እንዲጭበረበር እነሱም ተሸውደው ሰዎችን እየሸወዱ እየጻፉና እየዘገቡት ይገኛሉ። ሮሃማ ከወራት በፊት መርዝ ጠጥታ ሆስፒታል መግባቷን አስቀርጻ መልቀቋ የሚዘነጋ አይደለም። ሰው መርዝ ሲጠጣ እንዴት በካሜራ ያስቀርጻል? መርዙን ከመጠጣቷ በፊት የኢትዮጵያ ህዝብ ጸልዩልኝ፣ እናቴን አደራ በማለትም መልእክት አስተላልፋ ነበር ከሞት በኋላ የተደገመ ፍቅር በሚል ዳግም መታረቃቸው እውነት ነው አይነት ይዘት ያላቸው ዘገባዎች እየሰሩላቸው ዳግም ህዝቡ እንዲጨረበር መንገድ እየከፈቱላቸው ይገኛሉ። ሀብታሙና ሩሀማ የፍቅራቸውን ታሪክ ተስፋ የቆረጥንበት ግን ተስፋ የማንቆርጥበት ታሪክ ነው ይላሉ። ሩሀማ በሕይወትና በሞት መካከል ስትዋልል ሀብታሙ የሰጣት ስጦታ ኩላሊት ልገሳ ብቻ አልነበረም የህይወቱንና የነፍሱን ቁራጭ ጭምር ነበር ይላሉ እነዚህ ሰዎች። ሀብታሙ አይደለም አካሌን፣ ህይወቴን ልሰጣት ከዚህ በኋላ ከእሷ ጋር ለመኖር ፈቃደኛና ዝግጁ ሆኛለሁ እያለ ይገኛል። ከዚህ በፊት ግን በትላልቅ ሰዎች ጭምር ሽማግሌ ሲላክበት እውነት መስሏቸው ማለት ነው፣ በርካቶች ሲለምኑት አሻፈረኝ ማለቱ አይዘነጋም። እኔ ከዚህ በኋላ ከእሷ ጋር ከሆንኩኝ አንገቴን ለቢላ ሲልም ነበር። ከሌሎች ሴቶች ጋርም አንዴ የተሳሳመ አንዴ የተሻሸ በማህበራዊ ሚዲያዎች ሲለቅ ተመልክተነዋል። ሩሀማም በእንባ ታጅባ እቺ ቀን በጣም ትጠብቃትና ስጸልይባት የነበረች ቀናት እያለች ነው። እናንተስ ይህን ስትሰሙ ምን አላችሁ? ሩሀማ መቼ ነው የጸለየችው? በማኅበራዊ ሚዲያዎች ሀብታሙን እያንገላታች እንዲሁም ከሌሎች ወንዶች ጋርም የተለያዩ ነገሮች ስታደረግ እየተመለከትናት የነበረችው ሴት ዛሬ መጥታ እየጸለኩኝ እያለቀስኩን ኩን ይኖርኩ ትላለች። በነገራችን ላይ ከልጇ አንደበት እንደ ሰማ ነው ከሆነ ቤተሰቦቹና ጓደኞቹ አስቀድመው ተውሳኔን አስተካከል እያሉት የነበረና አልሰማም ብለው እንደነበር በራሷ አንደበት ሰምተናል። ከዚያ በኋላም እነሱን ሄዶ እናንተ ልክ ናችሁ እኔ ተሳሰቻለው ይቅር በሉኝ እያለ ሲማጸንም ነበር። ልጅቷ እስካሁን ድረስ ታፈቅሯለች ወይ? ይሄ ሁሉ አምባጓሮ የመነጨው ኩላሊቱን ከሰጣት በኋላ ከተሰማው የመለያየት ውሳኔ ጋር ተያይዞ ነበር። ሮሃማ ግዴታ የለባትም። ኩላሊቱን ሰጥቷት እንኳን ቢሆን ዕድሜ ልኳን የተደራጋሩ ሆና የመኖር ፍላጎት ከሌላት ማንም አያስገድዳትም። ፍቅር ሲያልቅ አለቀ ነው። ፍቅር ጥልቅ ስሜት እንጂ ሊቆጠር የሚገባው። ውለታን መቁጠር ከጀመረ ፍቅርነቱ ያበቃና ባለ እዳነትን ይጀምራል። ኩላሊቱን ሰጣትም አልሰጣትም ኩላሊቱን ስለሰጣት ሰጣት አብረትሁን የምትሉ ሰዎች አድቡ። ስለዚህ ሮሃማ ዱቤ ኩላሊት ወስዳለች ወደሚለው አትሂዱ። መንከባከብም ቢሆን የሚኖርባት እስከ ተግባቡ ድረስ ነው። ቤተሰቦቿም ቢሆን ለፍቅር ብለው የከፈለውን መስዋዕትነት የማክበርና የማድነቅ ዝንባሌ እንጂ እርሱ በተከፋና በደነገጠ ጊዜ ሁሉ ፈጥኖ የመድረስ ግዴታ የለባቸውም። የትዳር አጋርነቱ ለልጃቸው እንጂ ለእነርሱ አይደለም። ትዳርና ፍቅር እውነተኛና ጥልቅ የሆነ ስሜትን ያማከለ ካልሆነ ፍጻሜውን ቀድሞን መተንበይ አይከብድም። ብዙ ብዙ ተብሎ ነበር በሁለቱ ጥንዶች ላይ። ነገር ግን እነዚህ የማይያዙት የማይጨበጡት ሁለቱ ጥንዶች አሁን ልጅ መወለዳቸው እና አሁን ደግሞ ድል ባለ ድግስ ተጋብተው ዳግም ትዳር ለመመስረት ዝግጅታቸውን መጨረሳቸውን እየተናገሩ ይገኛሉ።